ከፑቲን ጋር የሚገናኙበትን ዕለት ያራዘሙት ዶናልድ ትራምፕ በሩሲያ ላይ ከባድ ዘመቻ ጀምረዋል። በጦር ሩሲያን ማዳከም ባለመቻሉ የሩሲያን ኢኮኖሚ የማንኮታኮቱ ዘመቻ ተጠናክሮ ቀጥሏል። በዚህ መሃል ታዲያ ፑቲን ካልተጠበቀ ስፍራ ምስር ብሎ የሚያስበል የምስራች ሰምተዋል። ወዲህ ደግሞ የእስራኤል ፖለቲካ ታምሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወሳኙን የደህንነት ሹም አባረዋል። ከጋዛ እስከ ኳታር የሚነሳው የስን ጥቃቱ ምክንያትም ታውቋል። ካናዳ በበኩሏ ኔታንያሁን አስራለሁ እያለች ትገኛለች። ሐማስ ደግሞ ጋዛን እያሾራት ነው ተብሏል። ከተኩስ አቁም ስምምነቱ በኋላ ጋዛ ለሐማስ እየተገዛች ነው፣ መሪዎቹም ብቅ ብቅ ብለዋል እየተባለ ነው። ይህንን በዋናነት ያለው ደግሞ የእስራኤል ጦር ነው። ወደ ግብፅ ስናልፍ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እውነቱን አፍርጠውታል የሀገራቸው ኢኮኖሚ የገባበትን ቀውስ አምነዋል ስሜታችሁ ይገባኛል እኔም በእያንዳንዳችሁ ጓዳ እገኛለሁ አሉ አልሲሲ ስለ ጉዳዩ ሲገልጹ የግብፅ ዜጎችንም ታገሱ ቻሉት ማለታቸው መነጋገሪያ ሆኗል በሌላ በኩል የአሜሪካው ፕሬዝደንት ዶናልድ ትራምፕ የዋይት ሀውስ ቤተ መንግሥትን ማሳደስ ጀምረዋል ከ250 ሚሊዮን ዶላር በላይ የሚወጣበት ይህ እድሳት መነጋገሪያ ከመሆኑ አልፎ አጠያያቂ ሆኗል። ትራምፕ ከማንቸስተር ዩናይትድ ባለሀብቶች እስከ አማዞን፣ ከማይክሮሶፍት እስከ መሣሪያ አምራቹ ሎኪድ ማርቲን ድረስ ያሉ ኩባንያዎችን ለዚሁ ጉዳይ በዋይት ሀውስ እራት ጋብዘው ሰብስበው እንደነበርም ታውቋል። ዩቲዩብም ለቤተ መንግሥቱ እድሳት ገንዘብ እንደሚያዋጣ ተሰምቷል። ፕሬዚዳንቱ ደግሞ ዋናውን ወጪ የምሸፍነው እኔ ነኝ እያሉ ነው። የትራምፕ የቤተ መንግሥት እድሳት እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የትራምፕና ፑቲን ቀጠሮ ተሰረዘ ተሻገረ የሚሉ ዜናዎች አየሩን በሞሉበት ሰዓት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና ሀገራቸው በሩሲያ ላይ ብርቱ ጫና ለማሳረፍ ከፍተኛ ጥረት እያደረጉ ይገኛሉ። በጦር አልዳከም ያለችውን ሩሲያ፣ የመደራደሪያ ነጥብ ያሳጣችውን ሞስኮ ለማዳከም በዋናነት በሩሲያ ነዳጅና በሩሲያ ኢኮኖሚ ላይ ትራምፕ አይናቸውን ጥለዋል። ይህን ለማሳካት ከጃፓን እስከ ህንድ ከቻይና እስከ አውሮፓ ዲፕሎማቶቻቸውን እየላኩ ጭምር የማግባባት ስራ እያከናወኑ ይገኛሉ። ይህንን ስራ ለማሳካት ደግሞ ለሚኒስትሮቻቸው የቤት ስራ ከሰጡባቸው ሀገራት መካከል አንደኛዋ ጃፓን ነች። ከጃፓኑ የፋይናንስ ሚኒስትር ካትሱኖቡ ካቶ ጋር ንግግር ነበራቸው። ንግግራቸው በዋናነት ትኩረት ያደረገው ጃፓን የሩሲያን ነዳጅ እንዳትገዛ ማድረግ ነው። የጃፓኑ የፋይናንስ ሚኒስትር ካቶ ግን ለቤሰንት የሚጥማቸውን ንግግር አልነገሯቸውም። እኛ ነዳጅ የምንገዛውም የማንገዛውም ብሔራዊ ጥቅማችንንና ፍላጎታችንን መሠረት አድርገን ነው እንጂ እንዲህ አይነቱን ጫና መሠረት አድርገን አይደለም አሉ። ምክንያቱም ሚኒስትሩ እውነት ነበራቸው። ጃፓን ከሩሲያ ጋዝ ከሚገዙ ሀገራት መካከል ትመደባለች። ሳካሊን ሁለት የተባለ የኃይል ማስተላለፊያ መስመር አለ። በዚህ መስመር አማካኝነት ከፍተኛ ጋዝ ከሩሲያ ትገዛለች ሀገረ ጃፓን። ሶስት በመቶ የሚሆነው የሀገሪቱ የኃይል አቅርቦትም በሩሲያ ነዳጅ ላይ የተመሰረተ ነው። እናም ብሔራዊ ጥቅማችንን መሰረት አድርገን ብቻ እንወስናለን ብላለች ጃፓን። የቡድን ሰባት አባል ሀገራት ከሩሲያ የሚገዛ ነዳጅን በተመለከተ የዋጋ ተመን አውጥተው የሩሲያን ነዳጅ የማራከስ ሥራ ሲሰሩ ቶኪዮ በቀላሉ ሻል አለችም ነበር። በእርግጥ በቅርቡ 60 ዶላር ትገዛው የነበረውን ድፍድፍ ነዳጅ በ47 ዶላር ነው ምገዛው ማለቷም ይታወሳል። አውሮፓዎቹ የዋጋ ተመን ከማውጣትም አልፈው ከ2027 በኋላ የሩሲያን ነዳጅ አንገዛም፣ ከዚህ በኋላ የአጭርም የረጅም ጊዜም ኮንትራት አንገባም እያሉ እየፎከሩ ይገኛሉ። ጃፓን ምንም እንኳን ከዩክሬኑ ጦርነት በኋላ በሩሲያ ላይ ያላትን የነዳጅ ጥገኝነት ዝቅ ለማድረግ እየሰራች ቢሆንም አሜሪካ በድንገት ነዳጅ የምትገዢ ከሆነ አቁሚ ማለቷን አልወደደችውም። እናም ብሔራዊ ጥቅማችንን መሠረት አድርገን ነው ከሩሲያ የኃይል አቅርቦት የምንቀበለው ብላለች ቶኪዮ። ይህም ለቭላድሚር ፑቲን መልካም ዜና ተደርጎ ተወስዷል። በአጠቃላይ በረጅም ጊዜ ሂደት ሩሲያ ምናልባት ከአውሮፓና ከአሜሪካ አጋሮች ራቅ ብላ ሌሎች ገበያዎችን መፈለግ ሊኖርባት ይችላል። ለጊዜው ግን መጠነኛ እፎይታ ይሰጣል የጃፓን ውሳኔ። ቻይናና ህንድ የአሜሪካ ቁጣ ካረፈባቸው አገራት መካከል አንደኞቹ ናቸው። ህንድን አሳምኛታ አለሁ ያሉት ትራምፕ ከህንድ በኩል ግን ይህ ስህተት ነው የሚል ምላሽ እንዲገኝ አድርጓል። የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይ ሊጂያንም እንዲህ አይነቱ ፖሊሲ ልክ አለመሆኑን ይናገራሉ። ሀገራትን በኢኮኖሚ ጫና እያስፈራሩ ብሔራዊ ጥቅማቸውንና ብሔራዊ ንግዳቸውን ማበላሸት ተገቢ አይደለም ባይ ናቸው። የህንዱ የውጭ ጉዳይ ሚኒስቴር ቃል አቀባይ ራንዲር ጃሷልም ተመሳሳይ ስሜት አላቸው። ወደ ሀገራችን የምናስገባቸውን ዕቃዎች በተመለከተ የምንከተለው ፖሊሲ የሀገር ውስጥ ሸማችን እንጂ ሌላ አለም አቀፍ ኃይልን መሠረት ያደረገ አይደለም። ኒው ዴልሂ እንዲህ እንዲ አይነት ስትራቴጂ አትከተልም ማለታቸው ይታወሳል። የሩሲያ ኢኮኖሚ ማገር ከሆኑ ክፍለ ኢኮኖሚዎች አንደኛው የሆነው የኃይል አቅርቦት የሚቀዛቀዝ ከሆነ ሩሲያ ዩክሬንን የመውጋት አቅም አይኖራትም። የዩክሬኑን ጦርነት እንደ ነዳጅ ሆኖ እያገለገለ የሚገኘው የሩሲያ ተፈጥሯዊ ነዳጅ ነው ብላ ታምናለች ዋሽንግተን። እናም ትራምፕ ሩሲያ ላይ በቀጥታ ማዕቀብ ጥለው ሩሲያን ማዳከም ባይቻላቸውም በጃዙር በሌሎች አገራት አማካኝነት የሩሲያ ነዳጅ እንዳይሸጥ ለማድረግ ብርቱ ጥረት እያደረጉ ይገኛሉ። ከእርሳቸው በፊት የነበሩት ጆ ባይደንም በተመሳሳይ መንገድ የነዳጅ ዋጋ እንዲረክስና የሩሲያ ኢኮኖሚ እንዲንኮታኮት ብርቱ ጥረት ማድረጋቸው የሚታወስ ነው። ወደ እስራኤል ስናልፍ ደግሞ የእስራኤል ፖለቲካ ታምሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወሳኙን የብሔራዊ ደህንነት አማካሪያቸውን አሰናብተዋል። ሰውየውም ይህንን አረጋግጠዋል። የብሔራዊ ደህንነት አማካሪያቸውና የብሔራዊ ደህንነት ካውንስል ሰብሳቢያቸውን ዛቺ ሐኔግቢን ነው ኔታንያሁ ያባረሩት። እንደ አናዶሉ ዘገባ ሰውየውም ስንብታቸውን አረጋግጠዋል። የብሔራዊ ደህንነት ካውንስሉም በምክትልነት ሲመሩት በነበሩት በጊልሪች እየተመራ እንደሚቆይ ተረጋግጧል። ቻናል 12 እንደዘገበው ሐኔግቢና ኔታንያሁ በተለያዩ ጉዳዮች መስማማት አቅቷቸው ነበር። በኳታሯ መዲና በዶሃ የተፈጸመው የእስራኤል ጥቃት የሐማስን ቁልፍ አመራሮች አለማግኘቱ ብቻ ሳይሆን ጥቃቱ እንዴት ይፈጸማል በሚል ሐኔግቢ ከኔታንያሁ ጋር ተወዛግበው እንደነበር ይታወሳል። ጋዛ ከተማን በተመለከተም ወደ ጋዛ ከተማ ዘልቀን የማያስፈልግ ወታደራዊ እርምጃ መውሰድ የለብንም ብለው በካቢኔ ስብሰባ ላይ ጭምር መናገራቸውንም ዘገባዎቹ አመላክተዋል። እንዲህ አይነቶቹ ልዩነቶች እየሰፉ መጥተው ነው ኔታንያሁና ሃይኔግቢ በቃኝ በቃኝ የተባባሉት። ኔታንያሁ ጦርነቱን የመሩበትና እየመሩ የቀጠሉበት መንገድ ከሀገራቸውም ከዓለም አቀፍ ተቋማትና ሀገራትም ከፍተኛ ተጽዕኖ እንዲወርድባቸው አድርጓል። ዓለም አቀፉ የወንጀለኞች ችሎት አይሲሲም ይህንን መሠረት አድርጎ በኔታንያሁና በቀድሞው የመከላከያ ሚኒስትራቸው ዮአፍ ጋላንት ላይ የእስር ትዕዛዝ ማውጣቱ የሚታወስ ነው። ታዲያ ይህን ተከትሎ ወደ ካናዳ ኔታንያሁ ቢያመሩ ምን ታደርጋላችሁ ተብለው የተጠየቁት የካናዳው ጠቅላይ ሚኒስትር ማርክ ካርኒ ወደ ካናዳ የሚገቡ ከሆነ ኔታንያሁን እናስራቸዋለን ሲሉ እቅጩን ተናግረዋል። ለዓለም አቀፍ ህጎችና አሰራሮች ካናዳ ተገዢ ናት ያሉት ጠቅላይ ሚኒስትሩ ይህንን ከማድረግ ወደ ኋላ እንደማይመለሱም አረጋግጠዋል። የሮም ስምምነት የሚባለውንና የዓለም አቀፉን የወንጀለኞች ችሎት የሚያቋቁመውን ስምምነት ከተፈራረሙ ሀገራት መካከል አንደኛዋ የሆነችው ካናዳ ይህንን የማድረግ ግዴታ እንዳለባት ጠቅላይ ሚኒስትር ማርክ ካርኒ አረጋግጠዋል። ከዛው ከእስራኤልና ከጋዛ ጉዳይ ሳንወጣ የእስራኤል ጦር ሀማስ ጋዛን እያሾራት ነው ብሏል። ሐማስ ጋዛን ጥብቅ በሆነ ቁጥጥር እየተቆጣጠራት ይገኛል፣ ብቅ ብቅ ማለት የጀመሩ መሪዎችም አሉ ብለዋል። ፖሊሶቹም ወደ ጎዳና ወጥተው ስርዓት ማስከበር ጀምረዋል ይላል ሐሬትስ በዘገባው። የእስራኤል ጦር ይህንን ያለው ሐማስ ተደብቋል የለም በተባለበት ሰዓት እንኳን ጋዛ እየተገዛችለት ትገኛለች፣ የጋዛ ሕዝብም በሁለት ዓመት ጊዜ ውስጥ የደረሰውን በደል መሰረት አድርጎ ሐማስን አልጠላውም የሚል ግምገማ ነው። የእስራኤል ጦር ያስቀመጠው ሐማስ ትጥቅ ይፍታ የሚለው ጉዳይ በትራምፕ የሰላም ሐሳብ ላይ የተቀመጠ ዋና ነጥብ ነው። ሐማስ ግን ትጥቅ የሚፈታው ፍልስጤም የምትባል ሀገር ተመስርታ ሳያት ነው። ያኔ ለሚመሰረተው የጸጥታ ተቋም ትጥቄን ስንቄን አስረክባለሁ ብለዋል። ሐማስ በጋዛ የወደፊት እጣ ፈንታ ሙሉ ለሙሉ እንዳይሳተፍ ቢፈለግም ሐማስ ግን ይህንን ሐሳብ ተቃውሟል። አሁን ደግሞ እየደፈረሰ ያለው የተኩስ አቆም ስምምነቱ ጉዳይ ሐማስን ወደ ነበረበት የፖለቲካ አቋም ሊመልስ ይችላል በሚል በእስራኤል እና በአንዳንድ የአረብ ሀገራት ስጋት እንዲጭር ምክንያት ሆኗል። እስራኤል ብቻ ሳይሆን የሙስሊም ወንድማማቾችን አስተሳሰብ በሀገራችን ያጋባብናል ብለው የሚሰጉ የአረብ ሀገራትም ሐማስን በከፍተኛ ደረጃ አርቀው ማስቀመጥ ይፈልጋሉ። ወደ ግብጽ ስናልፍ ደግሞ የግብፁ ፕሬዝደንት አብዱልፈታህ አልሲሲ በወታደሮቻቸው ፊት ስለ ሀገሪቱ ኢኮኖሚ አውርተዋል። የሀገሪቱ ኢኮኖሚ አጣብቅኝ ውስጥ እንደገባ የሀገሬው ዜጋ በኑሮ ውድነት እንደተፈተነና ከባድ ምስቅልቅል ውስጥ እንደገባ አምነዋል። እናንተ የምትሸከሙትን ሸክም እኔም ተሸክሜያለሁ የእያንዳንዳችሁን ጓዳ አውቀዋለሁ ብለዋል አብዱልፈታህ አልሲሲ። ይህንን ለማስተካከል ግን ጠንክሮ መስራት የጀመርነውን ሪፎርም መቀጠል እና ትዕግስት ያስፈልጋሉ ሲሉ የግብፅ ሕዝብ እንዲታገሳቸው ጥያቄ አቅርበዋል። ብዙዎቻችሁ እንደ ቤታችሁ አስቡት። የሀገር ኢኮኖሚ ማለት እንደ መኖሪያ ቤት ነው። በመኖሪያ ቤት ውስጥ የሚወጣና የሚገባ ወጪ አለ። ያ ካልተመጣጠነ እጅግ አደገኛ ሁኔታ ይፈጠራል። ከተመጣጠነ ሰየው፣ ካልሆነ ግን ብድር መበደር ያስፈልጋል። ይህንን ለማሟላትና ለማስተካከልም ጊዜ ይወስዳል። እኛ በነዳጅ ላይ የምናወጣውም ወጪ ቀላል አይደለም። ገንዘብ ብቻ አይደለም የምናወጣው፣ እያንዳንዱ ገንዘብ ወለድ አለው፣ ሌሎች ተጨማሪ ክፍያዎችም አሉት። እናም ኢኮኖሚያችንን ለማስተካከል የጀመርነው መንገድ ካልሆነ በስተቀር ሌላ የሚያዋጣን መንገድ የለም ብለዋል። በከፍተኛ የኢኮኖሚ መተራመስ ውስጥ የምትገኘው ግብፅ የዋጋ ግሽበቷ እስከ 34 በመቶ ደርሶም ነበር። ከአሜሪካ ዶላር ጋር እንዲመጣጠን የገንዘብ ዋጋዋን መጣል ያስፈለጋት ካይሮ የግብፅ ፓውንድ ከአሜሪካ ዶላር ጋር ያለው ምጣኔ በ60 በመቶ ዝቅ እንዲል ከማድረግ በስተቀር ምርጫ አልነበራትም። የነዳጅና የኃይል ዋጋም በ20 በመቶ ከነሐሴ ወር ጀምሮ ጨምሯል። የሀገር ቤት የፖለቲካ ችግር፣ የጋዛው ጦርነትና እርሱን ተከትሎ የመጣው የሁቲዎች የቀይ ባህር ጥቃት የግብፅን ኢኮኖሚ ከፈተኑ ምክንያቶች መካከል አበይት የሚባሉት ናቸው። በመጨረሻም የአሜሪካው ፕሬዚደንት ዶናልድ ትራምፕ የዋይት ሀውስ ቤተ መንግስታቸውን እያሳደሱ ይገኛሉ። ለዚህም 250 ሚሊዮን ዶላር አካባቢ ወጪ እንደሚደረግበት ተሰምቷል። የዋይት ሀውስ ኢስትዊንግ እየተባለ የሚጠራውን ክፍል ነው ዶናልድ ትራምፕ አፍርሰው የሚሰሩት። 836 ስኩዌር ሜትር የሚሰፋው ይህ ፕሮጀክት ከሰኞ ጀምሮ የግንባታ ሂደቱ ተጀምሯል። አሁን የነበረውን የዋይት ሀውስ ክፍል የማፈራረሱ ተግባርም ተጠናክሮ ቀጥሏል። ኤክስካቫተሮችና ሌሎችም የግንባታ መሳሪያዎች የማፍረስ ሂደቱን እያጧጧፉት ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ግብር ከፋዮች ለዚህ የቤተ መንግሥት እድሳት አንድ ሳንቲም አያውጡም እያሉ ይገኛሉ። አብዛኛውን ገንዘብ ራሳቸውና ሌሎች ለጋሾች እንደሚያዋጡም ተናግረዋል። በርካታ የአሜሪካ ኩባንያዎችም በዋይት ሀውስ ልዩ የእራት ሥነ ሥርዓት ተካሂዶ ከትራምፕ ጋር በዚሁ ጉዳይ መምከራቸውና ገንዘብ ማዋጣታቸውም ተነስቷል። በስብሰባው ላይ ተገኝተዋል ከተባሉት ኩባንያዎች መካከል ብላክስቶን፣ ኦፕን ኤአይ፣ ማይክሮሶፍት፣ ኮይንቤዝ፣ ፓላንቲር፣ ሎኪድ ማርቲን፣ ማይክሮሶፍት፣ አማዞን እና ጉግል እንደሚገኙበትም ታውቋል። በማንቸስተር ዩናይትድ ባለሀብትነት የሚታወቀው የግሌዘር ቤተሰብም ከትራምፕ ጋር በዚሁ ጉዳይ ላይ አብሮ እንደሰራና ኤድዋርድ ግሌዘርም በእራት ስነስርዓቱ ላይ መገኘታቸው ታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም በርካታ ለጋሾች 20 ሚሊዮን 25 ሚሊዮን ዶላር ላዋጣ እያሉኝ ይገኛሉ፣ ልግስናቸው አስገርሞኛል ብለዋል። የተለያዩ የፍርድ ቤት ሰነዶችን የጠቀሰው የቢቢሲ ዘገባ ደግሞ ግዙፉ የማህበራዊ ሚዲያ ኩባንያ ዩቲዩብ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የቤተ መንግስት እድሳት 22 ሚሊዮን የአሜሪካ ዶላር አካባቢ እንደሚያወጣ አመላክቷል። ዩቲዩብ ይህንን ገንዘብ ለዶናልድ ትራምፕ የቤተ መንግስት እድሳት የሚያዋጣው ከትራምፕ ጋር በነበረው የፍርድ ቤት ክርክር ምክንያት ለትራምፕ መክፈል የነበረበት ገንዘብ ስለነበረ ነው ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቀደመው የስልጣን ጊዜያቸው በኮንግረስ ከፍተኛ አመፅ በተነሳበት ሰዓት ላይ በርካታ የማህበራዊ ሚዲያዎች የዶናልድ ትራምፕን አካውንቶች ዘግተው እንደነበር ይታወሳል። ዩቲዩብም የዶናልድ ትራምፕን አካውንት ከዘጉት ኩባንያዎች መካከል ተጠቃሽ ነው። እናም ያለ አግባብ አካውንቴ ተዘግቶብኛል ብለው ክስ የመሰረቱት ዶናልድ ትራምፕ በፍርድ ቤት 22 ሚሊዮን ዶላር ያህል እንዲከፈላቸው ተወስኖ ነበር። እናም ይህንን ገንዘብ ዶናልድ ትራምፕ ለቤተ መንግስት ማሳደሻ እንደሚጠቀሙበት ተናግሯል። የቤተ መንግስቱ እድሳት በብዙ መልኩ መነጋገሪያ የሆነ ሲሆን፣ ዶናልድ ትራምፕ እንደ ንጉሥ ዋይት ሃውስን የሚያክል ታሪካዊ ስፍራ አንዱንም ክፍል ቢሆን በቀላሉ አፍርሶ ለመገንባት መወሰናቸውን ያልወደዱላቸው አሉ። አንዳንዶች ደግሞ እንግዶችን ለማስተናገድ የማይመቹ ክፍሎች ያሉት ኢስት ዊንግ በሚገባ መታደስ ነበረበት ብለው ይከራከሩላቸዋል። 650 ሰዎችን መያዝ እንዲችል ተደርጎ ነው የሚታደሰው ከተባለ በኋላ ዶናልድ ትራምፕ የለም፣ 999 ሰዎችን እንዲይዝ አድርገን እናድሰዋለን ብለዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።